ጤና ይስጥልኝ ተመልካቾቻችን፣ ዜና በምልክት ቋንቋ ቀርባለሁ። የእንስሳት ጤናና ደህንነት ረቂቅ አዋጅ የእንስሳት ዘርፉን ዓለም አቀፍ ተወዳዳሪነት እንደሚያጎልበት ተገለጸ። የሕዝብ ተወካዮች ምክር ቤት ሀያ ሰባተኛ መደበኛ ጉባኤውን አካሂዷል። ጉባኤው በግብርና ጉዳዮች ቋሚ ኮሚቴ የቀረበውን የእንስሳት ጤናና ደህንነት ረቂቅ አዋጅ በርብሮ በሙሉ ድምፅ አድጓል። በዚህ ወቅት እንደገለጸው የተሻሻለው አዋጅ የእንስሳት ዘርፍን ተወዳዳሪነት በማሳደግ ዘርፈ ብዙ ጠቃሚታ እንዳለው የግብርና ጉዳዮች ቋሚ ኮሚቴ ሰብሳቢ አቶ ሰለሞን ላሊ ገልጸዋል። ምክር ቤቱ የተጓደሉ የቋሚ ኮሚቴ አመራሮችን ለመሰየም በአፈ ጉባኤ የቀረበ የውሳኔ ሀሳብን በአብላጫ ድምፅ አድቋል። ጊዜው የሚጠይቀውን ሰላሙን ጠብቆ ማምረት መሆኑን የኢትዮጵያ መታወቂያ አምራችነት ሊሆን ይገባል እንደሚገባ ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ገለጹ። ኮምቦልቻ ከተማ ስንገባ ደማቅ አቀባበል ላደረጉልን የአማራ ክልል ከፍተኛ አመራሮች፣ የደቡብ ወሎ ዞንና የከተማ አስተዳደሩ የስራ ኃላፊዎች እንዲሁም ለሕብረተሰቡ የላቀ ምስጋና እናቀርባለን ብለዋል። ምክትል ጠቅላይ ሚኒስትሩ አገር አቀፍ የኢንዱስትሪና የፋይናንስ ኤክስፖ በኮምቦልቻ በይፋ ከፍተዋል። የአዲስ አበባ ከተማ አስተዳደር የዘጠኝ ወራት እቅድ አፈጻጸም ግምገማ ተጠናቀቀ። ከንቲባ አዳነች አበቤ በማህበራዊ ትስስር ገጻቸው ባሰፈሩት መልእክት ባለፉት ዘጠኝ ወራት የስራ አፈጻጸማችን አዲስ አበባ እንደ ስሟ ውብ ጽዱ ለነዋሪዎቿ ምቹና የቱሪስት መተላለፊያ ብቻ ሳትሆን መዳረሻ የሆነች ከተማ ለማድረግ የሰነቅነውን ራዕይን እውን ለማድረግ አዳዲስ አሰራሮችን በመተግበር እንዲሁም የአመራር ቁርጠኝነት ቅንጅት በማጠናከር የጀመርናቸውን ሁሉን አቀፍ ስራዎች በፍጥነት ጀምረን ለመጨረስ ለዘጠኝ ወራት ያቀድናቸውን ስራዎች በአማካኝ ዘጠና ሶስት በመቶ አሳክተናል ብሏል።

የበርካታዎች ሸክም ያቀልላሉ። የአቅመ ደካሞች የአገር ባለታዎች እንባ ያበሱ፣ እንዲሁም ማህበራዊ ፍትህን ያረጋገጡ ሲሆኑ የፕሮጀክት አፈጻጸም፣ የገርቢ አሰባሰብ፣ የኑሮ ውድነትና ገበያን የማረጋጋት ስራም፣ የሰላምና ጸጥታ፣ የትራንስፖርት መሠረተ ልማት ማስፋፋት፣ የስራ እድል ፈጠረና የበጀታችንን ሰባአን በመቶ ለዘላቂ ልማትና ድህነት ቅነሳ መዋላችንን የስራ ባህል እየተሻሻለ መምጠቱን ዋና ዋና ውጤት ካገኘንባቸው ተግባራት ውስጥ የሚጠቀሱ ናቸው ብለዋል። የውጭ ጉዳይ ሚኒስቴር ጌዲዮን ቲሞቴዎስ በሪዮ ድ ጃኔሪዮ እየተካሄደ ካለው የብሪክስ የውጭ ጉዳይ ሚኒስትሮች ስብሰባ ጎን ለጎን ከብራዚል እና ከሩሲያ የውጭ ጉዳይ ሚኒስትሮች ጋር የሁለትዮሽ ውይይት አካሂደዋል። ዶክተር ጌዲዮን ከብራዚል የውጭ ጉዳይ ሚኒስቴር ማውሮ ቬራ ጋር ባደረጉት ውይይት ብራዚል በብሪክስ የወቅቱ ፕሬዝዳንታ የጀመረችውን ስራ በማጥነቅ ኢትዮጵያ በብራዚል ላስቀመጠቻቸው የብሪክስ የተተሳቅጣጫ ድጋፍ እንደምታደርግ ገልጸዋል። ሚኒስትሩ በግብርና ማምረቻ፣ በዓለም አቀፍ ተቋማት አስተዳደራዊ ማሻሻያዎች፣ በኤነርጂ ሽግግርና በሌሎች የጋራ ጉዳዮች ዙሪያ መክረዋል። ዶክተር ጌዲዮን ከሩሲያ የውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ ጋር ባደረጉት የሁለትዮሽ ውይይት የሁለቱ አገራት ግንኙነት የጋራ ተጠቃሚ መረ ባደረገ መልኩ ወደ ላቀ ደረጃ ማሸጋገር በሚቻልበት ጉዳይ ዙሪያ መክረዋል። ሚኒስትር ሰርጌይ ላቭሮቭ ለሀገራቸው ከኢትዮጵያ ጋር ያላት ታሪካዊ ግንኙነት ተጨባጭ በሆኑ የትብብር መስኮች ለማጠናከር ቁርጠኛ መሆኗን ገልጸዋል። በመጨረሻም የውጭ ዜና። በካናዳ የተደረገው ምርጫ የሊበራል ፓርቲ አሸነፈ። ካናዳ ለትራምፕ ማስፈራሪያ በፍጹም አትሸነፍም ሲሉ የካናዳው ጠቅላይ ሚኒስቴር ካርኔ ተናግረዋል። አዲሱ የካናዳ በጠቅላይ ሚኒስትር ማርክ ካርኔ ምርጫው ማሸነፋቸውን ተከትሎ ለደጋፊዎቻቸው ባደርጉት ንግግር ካናዳ ለትራምፕ ማስፈራሪያ በፍጹም አትሸንፍም ብለዋል። ትራምፕ በካናዳ ላይ የጣሉት ታሪፍና በሉዓላዊነቷ ላይ ያላቸው አቋም ካናዳውያን ያስከፋ መሆኑን ይታወቃል። የጀስቲን ትሩዶን ስልጣን መልቀቅ ተከትሎ የፓርቲያቸው የአመራር ውድድር አሸንፈው ካናዳን በጠቅላይ ሚኒስትር እየመሩ የሚገኙት ማርክ ለወራት እንዳስጠነቀቅኩት አሜሪካ መሬታችንን ሀብታችንን ዋተችዋንተንን የሀገራችንን ትፈልጋለች። ይህ ደግሞ ሊሆን አይችልም ሲሉ አቋማቸውን አንጸባርቀዋል። ዜና አበቃ። ከቀሪ ፕሮግራሞቻችን ጋር መልካም ቆይታ